ድምጽ የእነሱ ባግራውንድ ላይ ጫጫታ ስለነበረ ዘፈን ከፍተው ፈታ እያሉ ስለነበረ ለዛ ነው ባግራውንዱ ሚዩት ያደረግኩት። ማለት ሪከርዱ ሚዩት ባግራውንድ ላለው ሚዩት ያደረግኩት እና ቤተሰብ ያው ጌም ለመጫወት ሞክረው ነበረ፣ ግን ይሳቅ ማውራትም አልቻለም። ምግብ እየበላ ነበረ። ማቲም እንግዲህ የትላንቱ የነገውን ፕሮግራም አስተዋውቋል። ከዛ ፈታ ፈታያል። ነገ በዓል ነው በነገራችን ላይ ማንንም ሰው እንትን አይሉም። ያው ስደት ላይ ያሉ እህቶቻችን እህቶቼ መዳን ቤት የሚሰሩ እህቶች ይገብራችኋል፣ ግን የምትችሉትን ያህል ግን መንገድ አመሳስታችሁ እዛ ሄዱ ተገኘ የነገው ፕሮግራም ላይ መገኘት